በዛሬ ቪዲዮ ደግሞ ይዤላችሁ የመጣሁት የስልካችሁ ስቶሬጅ እየሞላባችሁ ለተቸገራችሁ አሪፍ መፍትሄ ይዤላችሁ መጥቻለሁ። ስለዚህ የስልካችን ላይ የተለያየ ፋይሎች፣ ቪዲዮዎች ዳውንሎድ ታደርጋላችሁ ማለት ነው። ሰው ዳውንሎድ በምታደርጉበት ሰዓት ደግሞ የስልካችሁ ስቶሬጅ በጣም እየሞላባችሁ ልትቸገሩ ትችላላችሁ ማለት ነው። ስለዚህ በዛሬ ቪዲዮ ምንም አይነት አፕሊኬሽን አንኢንስታል ሳታደርጉ እንዴት አድርጋችሁ ስልካችሁ ላይ ያሉትን አንዳንድ ጃንክ ፋይሎች ወይም አላስፈላጊ ፋይሎች ከስልካችሁ ሪሙቭ አድርጋችሁ በጣም ብዙ ስቶሬጅ እንዴት እንደምታገኙ የማሳያችሁ ይሆናል ማለት ነው። ይህ ቪዲዮ በጣም ጠቃሚ ነው። ቤተሰብ እስከ መጨረሻው ድረስ መከታተል እንዳትረሱ። መጀመሪያ ላይ የምናገኘው ስልካችን ላይ ያለው ማይ ፋይል ላይ ወይንም ፎልደራችሁ ላይ የሚቀመጡ ሂድን ፋይሎች አሉ። ስለዚህ ከሱ ላይ እንዴት አድርገን ሪሙቭ እንደምናደርግ አሳያችኋለሁ ማለት ነው ሰ መጀመሪያ ፎልደራችንን ወይንም ማይ ፋይል የሚለውን ትፈልጋላችሁ ከስልካችሁ። ሰው የኔ ሆና እንደምትመለከቱት ማይ ፋይል የሚል ነው። እናንተ ጋር ምናልባት ፎልደር ሊልል ይችላል ስሙ ማለት ነው። ከዛ ትከፍቱታላችሁ። ተከፈታችሁ በኋላ በስተቀኝ በኩል እዚሁ ስልካችሁ ላይ ሶስት አይከኖን ክሊክ ታደርጓታላችሁ። ከዛም ሴቲንግ የምትለዋን ክሊክ ታደርጓታላችሁ። ከዛን እዚህ ጋ እንደምትመለከቱት ሾ ሂድን ሲስተም ፋይል የሚለው የኔ ኦን ነበር፣ አይደለም። ስለዚህ እናንተ እንደዚህ ከሆነ ወይም ኦፍ ከሆነ እናንተ ጋር ሾ ሂድን ሲስተም ፋይል የሚለው ኦፍ ከሆነ ችንክሊክ በማድረግ ኦን ማድረግ አለባችሁ ማለት ነው። ከዛን ወደኋላ ትመለሱና ዝቅ ስትሉ ኢንተርናል ስቶሬጅ የሚላለ እሱን ክሊክ ታደረጉታላችሁ ማለት ነው። ከዛን በኋላ መጀመሪያ ወደ ፒክቸር ወደሚለው ትሄዳላችሁ ማለት ነው። ፈለጉት እዘው ስልካችሁ ላለ ይሄው እንደምትመለከቱት ፒክቸር የምትላለች እሷን ክሊክ ታደረጓታላችሁ ማለት ነው። ከዛን መጀመሪያው ላይ እዚጋ እንደምትመለከቷት ተንብኔል እምትላለች ይቺ ሂድን ፋይል ነች። በነገራችን ላይ 1269 አይተሞች አሉ፣ የስልክ ላይ ማለት ነው። እዚጋ ክሊክ ሳረጋ ተመልከቱ፣ በጣም ብዙ ፋይሎች አሉ፣ እዚጋ የምትመለከቱ ማለት ነው። ይህ ፋይል ጋላሪ ላይ አለ ነገር ግን ጋላሪ ላይ ያለውን ፎቶን፣ ቪዲዮን በአጠቃላይ ወደዚህ ምን ያደርገዋል? ኮፒ ያደርገዋል። ጀስት ኮፒ አድርጎ ወደዚህ ሆኑ ፔስት የሚያደርገው ማለት ነው። ማለትም እዚህ ላይ ያለውን ባጠፋ ጋለሪ ላይ ያለው ሊጠፋ አይችልም ማለት ነው። አብዛኛው ጊዜ እናንተ ለምሳሌ የተለያየ ቪዲዮ በምታዩበት ሰዓት፣ ፎቶ በምታነሱበት ሰዓት እነኛ ወደዚህ ይመጣሉ ማለት ነው። ስለዚህ ይሄንን እንዳለ ምን ማድረግ አለብን ማለት ነው ፐርማነንትሊ ድሌት በማድረግ በጣም ብዙ የስቶሬጅ ሳይዝ ከዚ ላይ ማግኘት እንችላለን ማለት ነው። ስለዚህ ለወደ አንዱ ጫን ትሉት እና ሁሉንም ሰሌክት ያደርጉታላችሁ እዚ ጋ ከላይ በኩል ኦል ሰሌክት የምትላለች ክሊክ ስታደረጓት እንዳለ ሰሌክት ያደርግላችኋል ማለት ነው። ከዛም በኋላ ከታች በኩል ድሌት ኦል የምትላለች እሷን ክሊክ በማድረግ ሙቭቱ ትራሽ የምትለዋን ትጫኗታላችሁ ማለት ነው። ኢማጂን አስቡት፣ 1269 ፋይል ነው እዚ ጋሁን እያጠፋልኝ ያለው ማለት ነው። ናይስ ከዛ አሁንም ድጋሚ ወደ ኋላ ትመለሱና ሙቪ የሚለውን ትፈልጋላችሁ ሙቪ ሶሪ ወደኋላ ልመለስ ሙቪ ኢሜል እንፈልጋለን ይኸው ሙቪ የምትለዋንም አሁንም ክሊክ ታደርጓታላችሁ ከዛ ተምብኔልስ ስንመጣ ዝጋም 314 አይተሞች አሉ ማለት ነው። እሷንም ክሊክ እናድርግና እዚ ላይ ያሉትንም ጃንክ ፋይሎች እንዳለ እንደልታለን ማለት ነው። አንዷን ጫን ስትሏት ሰሌክ ያደርግላቸዋል። ከዛ ከላይ በኩል ኦል የምትለዋን ክሊክ በማድረግ ሁሉም ሰሌክ ታደርጋላችሁ ማለት ነው። ከዛን ድሌት ኦል የምትለዋን ክሊክ ታደርጓት አላችሁ። ከዛን ሙፍቱ ትራሽ የምትለዋን ትጫናላችሁ ማለት ነው። ናይስ። ከዛን ወደ ኋላ በአክባክት ታረጉታላችሁ። አሁን ትመለሳላችሁ ማለት ነው። አሁን ድጋሚ እንመለሳለን። ከዛን ወደዚህ ፍለፊት ከመጣችሁ በኋላ ወደታች ስክሮል ታደረጉትና ትራሽ የሚል አለላችሁ። ይኸው ትራሽ የምትለዋን ክሊክ ታደረጓታላችሁ ማለትም እንዳለ ቅድም አሁን ድሌት ያደረኳቸው ጃንክ ፋይሎችን ከፒክቸር ውስጥና ከሙቪ ውስጥ የሚገኙ ተምኔል ውስጥ የሚገኙትን ጃንክ ፋይሎች ወደ ትራሽ ውስጥ ነው ሙቪ ያደረግኳቸው ማለት ነው። ይሄ ማለት እዚህ ላይ የሚቀመጡት ለ30 ቀን ሊቀመጡ ይችላሉ። ሶ እኛ አሁኑ ድሌት ማድረግ ስለምንፈልግ እንዳለ እንደልታችኋለን ማለት ነው። ከዛ ሴሌክት ወል ታደረጉትና ከዛ ድሌት ወል የምትለዋን ተጫናላችሁ ማለት ነው። ስለዚህ የሆነ ምን ያደርግላችኋል ማለት ነው? ፐርማነንትሊ ድሌት ያደርግላችኋል ማለት ነው። 1583 ፋይል እማጅን የፋይሉ ብዛት። ስለዚህ ከዚህ ላይ ምን ያህል ስቶሬጅ እንደማገኝ እማጅን አስቡትና ሶ ድሌት የምትለዋን እጫናለው ማለት ነው። እንደምትመለከቱት እየደለተልኝ ነው ማለት ነው። በስማም ጨርስ ናይው። በጣም ብዙ ፋይሎችን ድሌት አድርጌ ያለው ስፔስ አግኝቻለው ማለት ነው። አሁን ባሳያችሁ መንገድ ስልካችሁ ላይ ያሉትን ጃንክ ፋይሎች ሪሙቭ ማድረግ አለባችሁ ማለት ነው። ሁለተኛ ላይ ደግሞ የማሳያቸው ስልካችሁ ላይ ያሉትን ተመሳሳይ ፋይሎች እንዴት አድርጋችሁ እንደምትደልቱ አሳያችኋለሁ፣ ማለት ነው። ማለትም ዱፕሊኬት ፋይል ማለት ነው። ሦስቱን ደግሞ እንዴት አድርጋችሁ ነው የምትደልቱት? መጀመሪያ ሴቲንግ ላይ ትገባላችሁ። ሴቲንግ ላይ ተገባችሁ በኋላ ዲቫይስ ኬር የሚል ትፈልጋላችሁ ማለት ነው። ስልካችሁ ላይ ዲቫይስ ኬር ቹ ታገኟት። ከዛ እንሷን ክሊክ አረጋታለኝ። ከዛም በኋላ ወደታይ ዘቅ ስትሉ ይው ስቶሬጅ የሚላል አይደለም? እሱን ክሊክ ታደረጉታላችሁ ማለት ነው። ከዛም በኋላ ወደታች ዝቅ ትሉ እና ዱፕሊኬት ፋይል የምትላለች እዚ ጋር እንደምትመለከቷት ክሊክ ሳድርጋት ያመጣላቸዋል። ለምሳሌ ነው። እዚጋ ተመሳሳይ ዱፕሊኬት ፋይሎች ደውሉድ የሆኑ አሉ። እዚጋ እንደምትመለከቱ ዱፕሊኬት የሆኑ ፋይሎች አሉ። ስለዚህ ምን አረጋለሁ ማለት ነው፣ ሰሌክት አይተም የምትለዋን እጫናታለሁ ማለት ነው። ስለዚህ አንድ አንዷን ሰሌክት ያደርግልኛል። ለምሳሌ እዚ ጋር መንበሬ ሰሚ ቦልድ የሚላለ ፎንት ነው። አማሪክ ፎንት ናቸው፣ ለግራፊክስ ዲዛይን ምን የምንጠቀምባቸው ስለሆኑ ማለት ነው። በተደጋጋሚ ደውሎ ስላረኳቸው ተመልከቱ እዚጋ። ስለዚህ አንዳ ስለመረጠልኝ አይጠፋም ማለት ነው። የሚጠፋው አንደኛው ብቻ ነው ማለት ነው። ሶ ሰባት አይተሞችን ከዚያ ላይ ሰለክት አደርጋለሁ። ድሌት ሰቨን አይተምስ የምትለዋል እጫናታለሁ ማለት ነው። ከዛ ፐርማንት ድሌት ነው የሚያደርግልኝ ይደልትልኛል ማለት ነው። ስለዚህ በዚህ መንገድ ዱፕሊኬት ፋይሎችን ደለጥኳቸው ማለት ነው። ሌላኛው ደግሞ ስልካችሁ ለአንዳንድ የማትጠቀሟቸው አፕሊኬሽኖች ይኖራሉ። ይህም ማለት እናንተ በሆነ አጋጣሚ ብቻ ዳውንሎድ አድርጋችሁት ሊሆን ይችላል እና ምናልባት ማያስፈልግም ከሆነ ከአንድየው ብታጠፉት ሪኮመንድ ያረጋችኋለኝ። ስለዚህ እሱንም የምታገኙት እዛው ጋ ነው። ምን ታረጋላችሁ ማለት ነው እዙ ጋር አንዩዝድ አፕ የምትለዋን ትጫኗታላችሁ። ስለዚህ እሷን ክሊክ ታደርጓታላችሁ ማለት ነው። እዚህ ጋ ሾፒፋይ ይላል ወደ 194 ሜጋባይት ነው። አልጠቀሙም። ሰሌክት ላድርገው፣ ጫናዋለሁ ይህን ከዛም በኋላ አንስታል ዋን አፕ የምትለዋን እጫናታለሁ ማለት ነው። ከዛ አንስታል የምትለዋን እጫናለሁ ድጋሚ ማለት ነው። ናይስ ከዚ ደለትኩ ማለት ነው። ስለዚህ ምን ያህል ስፔስ እያገኛችሁ እንደሆነ ቸክ ማድረግ አለባችሁ። ሶስተኛ ላይ የምናገኘው ደግሞ ከቴሌግራም አፕሊኬሽን ላይ የምናገኛቸውን ጃንክ ፋይሎች። ይሄ በጣም በጣም በጣም ወሳኝ ነው። ፋሚሊ እንዲሁ በደንብ ቸክ አድርጎት አሳያችኋለሁ። ምናልባትም እናንተ ጋር ሁለት ጌጋቤት አንድ ጌጋቤት ልታገኙ ትችላላችሁ፣ ፍሪ ማለት ነው። ሰው መጀመሪያ እናደርጋለን ቴሌግራም አፕሊኬሽናችንን እንከፍታለን ማለት ነው። ሰው እኔ ዝጋና ያለችው ከፈትኳት ተከፈታችሁ በኋላ በስተግራ በኩል ስሪያን በርገር ይክኗን ክሊክ ታደረጓት አላችሁ ማለት ነው። ከዛም በኋላ ዝቅ ስትሉ ሴቲንግ የምትላለች አለ እሷን ክሊክ ታደረጓታላችሁ። ከዛ ወደታች ዝቅ ስትሉ ዳታ ኤንድ ስቶሬጅ የሚላለ እሱን ክሊክ ታደረጉታላችሁ ማለት ነው። ከዛን በኋላ ዝጋ ተመለከቱት ስቶሬጅ ዩዜጅ ብሎ 710 ሜጋቤት ይላል እንደምትመለከቱት ማለት ነው። እዚ ጋ 710 ሜጋቤት ክላውድ ላይ እዛው ቴሌግራም ላይ ስቶር ሆኗል ማለት ነው። ዛት ሚንስ ክላውድ ላይ ስላችሁ የስልክን ስቶሬጅ ግን በደንብ የሚይዘው ማለት ነው። ስለዚህ ይሄንን በመጫን ምን ታደርጉታላችሁ ማለት ነው። ክሊር ካች የሚለውን ትጫኑታላችሁ እዚጋ ቼክ ማድረግ ትችላላችሁ፣ ምን ያህል ቪዲዮ ፋይል እንዳለ የቪዲዮ ፋይል 298፣ 248፣ 60 እያለ ይቀጥላል። ይሄ ምን መሰላችሁ ከየት መጣ የምትሉኝ ከሆነ እናንተ የተለያየ ግሩፕ፣ ቴሌግራም ቻናል የራሳችሁ ሊኖር ይችላል እና እዛ ላይ የተለያዩ ፋይሎችን ደውሎድ በምታደረጉበት ሰዓት ወይንም በምትጠቀሙበት ሰዓት ቀጥታ ወደዚህ ይከማቻሉ ማለት ነው፣ እነ ጃንክ ፋይሎች። ስለዚህ በየጊዜው እናንተ እየገባችሁ ክሊር ማድረግ አለባችሁ ማለት ነው። ስለዚህ ክሊር ካች የምትለዋን እጫናትና ክሊር ካች ድጋሜ እጫናት አለው ማለት ነው። ስለዚህ በዚህ መንገድ ወደ ሰባት መቶ ምናምን ሜጋቤት ሪሙቭ አደረግኩ ማለት ነው። ኦልሞስት ወደ አንድ ጊጋቤት ምንም አይቀረውም። ስለዚህ እናንተ በዚህ መንገድ ቸክ ታደርጋላችሁ። ከዛ ወደ ኋላ ችንክሪ በማድረግ እንመለሳለን ማለት ነው። ሌላኛው ደግሞ እዚሁ ዳታ ኤንድ ስቶሬጅ ላይ የምታገኙት አውቶማቲክ ሚዲያ ኤንድ ዳውንሎድ የሚለው ነው ማለት ነው። ይሄም ማለት እናንተ ዋይፋይ ወይንም ዳታ ኦን በምታደርጉበት ሰዓት ከዛም በኋላ የተለያየ ቴሌግራም ግሩፕ ቻናል ይኖራችኋል። እዛ ላይ የተለያየ መረጃዎችን ልታዩ በምትገቡበት ሰዓት አውቶማቲካሊ ዳውንሎድ እያደረገ ወደ ስልካችሁ ስቶሬጅ ይቀመጣሉ ማለት ነው። ስለዚህ እናንተ ሳትፈልጉ ዝም ብሎ አውቶማቲካል ዳውንሎድ እያደረገ በሚሄድበት ሰዓት የስልካችሁ ስቶሬጅ ወዲያው ነው የሚሞላባችሁ ማለት ነው። ስለዚህ እንደዛ እንዳይሆንባችሁ ማድረግ አለባችሁ፣ እነኚህን ኦፍ ማድረግ አለባችሁ ማለት ነው። ሌላኛው ደግሞ እዚጋ እንደምትመለከቱት ሴፍቱ ጋለሪ ላይ ይቀመጥ ነው የሚለን። ስለዚህ በራሳችን ፍላጎት ስለሆነ አውቶማቲካ ደውሎድ ካደርገ በኋላ ሴቭ እንዳያደረግብን ቀጥታ ነ ይህንም ኦፍ ማድረግ ይኖርባቸዋል ማለት ነው። እዚጋ ስትሪሚንግ የምትለውንም ክሊክ በማድረግ ማጥፋት አለባቸው። ሌላኛው ደግሞ የተለያየ አፕሊኬሽን ላይ የሚገኙ ካቾችን እንዴት አድርጋችሁ እንደምታጠፉ ወይም ጃንክ ፋይሎችን እንዴት አድርጋችሁ እንደምታጠፉ የማሳያቸው ይሆናል ማለት ነው። ሰው መጀመሪያ ሴቲንግ ላይ ትገባላችሁ። ሴቲንግ ላይ የተገባችሁ በኋላ ወደ ታይዘ ቅትሉና አፕ የምትለውን ትፈልጋላችሁ ማለት ነው። አፕ የምትለው ችን ክሊክ ታረጓት አላችሁ ማለት ነው። ከዛም በኋላ እዚያ እንደምትመለከቱት በስተቀኝ በኩል ዩራፕ በምትለው ጋር ማለት ነው ችኛዋን ክሊክ ታረጓትና ዊዝ ሳይዝ የምትለዋን ክሊክ በማድረግ ኦኬ የምትለዋን ትጫኗታላችሁ ማለት ነው። ዛት ሚስት በሳይዙ በስልካችሁ ላይ በተቀመጠው የአፕሊኬሽን ሳይዝ ኦርደር ያስቀምጠልናል ማለት ነው። እዚያ እንደምትመለከቱት ማለት ነው። መጀመሪያ ካብከታ አለ፣ ከዛ ባይናንሳ አለ እያ ላይ ቀጥልና ቲክቶክ ይላል ናምዝ ጋር ሁሉም እንደምትመለከቱት ማለት ነው። ስለዚህ እናንተ ስልካችሁ ላይ የምትጠቀማቸው የተለያየ አፕሊኬሽኖች ይኖራሉ። ስለዚህ በዚህ መንገድ ያመጣላቸዋል ኦርደር ማለት ነው። ስለዚህ እነኛ ላይ ደግሞ ኢንተርኔት ላይ ገብታችሁ ቪዲዮ ስታዩ ፎቶ ዶሎር ስታደረጉ ብቻ ስትጠቀሙ ካች ወይም ጃንክ ፋይሎች እዛ አፕሊኬሽን ላይ በተጊዜ በኋላ ዶሎር ዶሎር የሆነ ይመጣል ማለት ነው። ስለዚህ በየጊዜው እነኛን ካቾች ሪሙቭ ማድረግ አለባችሁ ማለት ነው። ለምሳሌ ቲክቶክ ላይ ላሳያቸው። ቲክቶክ የምትለውን አፕሊኬሽን ክሊክ አድርጋትና ከዛን በኋላ ወደ ታች ዝቅ ስትሉ እዛው ጋ ስቶሬጅ የምትላለች ክሊክ ታደርጓታላችሁ ማለት ነው እዚህ ጋ እንደምትመለከቱት የአፕሊኬሽኑ ሳይዝ ስንት ነው 413 ነው ነገር ግን ምን ያህል ካች ፋይል አለ 191 ሜጋባይት ዳታ ውስጥ 276 ሜጋባይት አለ እማጅን አስቡት ስለዚህ እነኝህን ግዴታ በየጊዜው እየመጣችሁ ሪሙቭ ማድረግ አለባችሁ ማለት ነው ስለዚህ ክሊር ካች የምትለዋን ክሊክ አረጋት አለውኝ ሰው ዚጋ እንደምትመለከቱ ወደ 197 ሜጋባይት ሪሙቭ አረኩ ማለት ነው። ሁለተኛ ላይ ደግሞ ሪሙቭ የምናረጋት ክሊር ዳታ የምትለዋን ነው። ሶስቷን ክሬት ያደረጓት አላችሁ ከዛ ድሌት የምትለዋን ትጫናላችሁ ማለት ነው። ከዛ በፊት ግን እዚጋ በደንብ መረዳት ያለባችሁ ምንድን ነው የቲክቶክ ዩዘርኔማችሁንና ፓስዋርዳችሁን መርሳት የለባችሁም። ወይንም በኢሜላችሁ ከሆነ ግን የገባችሁት ኢሜላችሁን መርሳት የለባችሁ ማለት ነው። ምክንያቱም ጀስት ችንዋን ክሊር ዳታ የምትለዋን ተጭነን ድሌት ፐርማነንትሊ ዝለይ ያሉት እንዳታች ድሌት በምናደርግበት ሰዓት ሰዓት እነህ ጃንክ ፋይሎችን ድሌት የምናደርግበት ሰዓት ከቲክቶክ አካውንታችን ሎጋውት ይልብናል ማለት ነው። ስለዚህ ከእንደገና ሎጊን ማድረግ ስለሚያስፈልገን የቲክቶክ ዩዘርኔማችሁና ፓስዋርዳችሁን መርሳት የለባችሁ ማለት ነው። ዩዘርኔም ስላችሁ ወይ በኢሜላችሁ ሊሆን ይችላል እናንተ ሎጊን ያደረጋችሁት፣ አለበለዚያም በስልካችሁ ሊሆን ይችላል። ስለዚህ እሱን በመጠቀም ሎጊን ከእንደገና ማድረግ ግዴታ ይኖርባችኋል ማለት ነው። ስለዚህ ይህችኛዋን ክሊር ዳታ የምትለን ተጫናችሁ በኋላ ድሌት የምትለዋን በመጫን ዳታውን እዚህ ላይ ያለውን እንዳለ ማጥፋት አለባቸው። እንደምትመለከቱት ወደ 297 ሚጋባይት ሪሙቭ አደረግኩ ማለት ነው። ከዚ ሁንም ድጋሚ እንመለስና ከዚ ሁንም ወደኋላ እንዴት እመለሱና ሌሎችንም እዚህ ላይ በተመሳሳይ የተለያዩ አፕሊኬሽኖች ይኖራሉ። እነኛን ክሊክ እያደረጋችሁ ላቸው ላይ ያለውን ዳታዎች ሁሉንም ሪሙቭ ማድረግ አለባችሁ ማለት ነው። ድጋሚ ለምሳሌ ካፕከትን ላሳያችሁ፣ ካፕከት የምትለን ተጫንኳትኝ። ከዛን በኋላ ወደ ተይዝቅልና ስቶሬጅ የምትለን እጫናት አለሁ ከዛ እዚህ ጋር አፕሊኬሽን ውስጥ ስንት ነው ሳይዙ 764 ሜጋ ባይት ነው ነገር ግን ውስጡ ምን ያህል ዳታ ይዟል ወደ 882 ሜጋ ባይት ይዟል እማጅን አስቡት እንግዲህ ስ የሆነ ቪዲዮ ኤዲት እያደረግኩ ነበርና የኤዲት የማደርገው ቪዲዮ እዛ ወለው ላይ ነው አላጠፋሁትም ከለው ላይ ማለት ነው ስለዚህ ያ በሚሆንበት ደግሞ የስልካችን ስቶሬጅ በጣም እየሞላብን ይሄዳል እና ስለዚህ በየጊዜው እናንተ ቼክ ማድረግ አለባችሁ ክሊር ዳታ የምትለዋን እጫናታለሁኝ ወይም ከዛ ድሌት የምትለዋን ድጋሚ እጫናታለሁ ሶ በምትመለከቱት መንገድ ሪሙቭ አደረግኩ። ወደ 800 ምናምን ሜጋ ቤት ማለት ኦልሞስት አንድ ጊጋ ቤት ምንም አልቀረው ማለት ነው። ክሊርካች የምትለዋ ኖርማሊ የለችም ስላጠፋዋት ነው። ስለዚህ አሁን ባሳየኋችሁ መንገድ የስልካችሁን ስቶሬጅ ምንም አይነት አፕሊኬሽን አንሳል ሳታደርጉ ምንም አይነት ቪዲዮ ድሌት ሳታደርጉ የተለያዩ ጃንክ ፋይሎችን ሪሙቭ በማድረግ በጣም ብዙ ስልካችሁ ላይ ስቶሬጅ ፍሪ ማግኘት ትችላላችሁ ማለት ነው። በነገራችን ላይ ፍሪ ስቶሬጅ ማግኘታችሁ ብቻ አይደለም፣ የስልካችሁ ፍጥነት በጣም ይጨምራል። ይህን ቼክ አድርጉት ማለት ነው። ቤተሰብ ቪዲዮን ከወደዳችሁት ላይክ አድርጉት፣ እንዲሁም ኮሜንት ላይ ሀሳባችሁን አስቀምጡልኝ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ቢሆኑ። ይመቻችሁ። ጉድባይ